ሩኬ ለሀይምዬ ቆንጆ ዘፈን ዘፍኑላታል። ምን ይላል መሰላችሁ፣ ስም ላውጣለሽ፣ መዳኒቴ ግራ ጎኔ፣ አይ መልክ፣ አይ ደም ግባት፣ ስንቱን ብዬ ልንገርሽ ይላል ሙዚቃው ማለት ነው። በጣም ደስ የሚል ሙዚቃ ነው። እንደ ራፕ እያደረገው ነው እና ማለት ነው ይሄ ሙዚቃ እንግዲህ ለሀይምዬ ነው። ትናንትና ስለተቀየመችው ይመስለኛል የጋበዛት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 ትናንትና ሐይሚዬን እንግዲህ ቡራ በጣም ከባድ ፕራንክ አድርጓታል እና ብዙዎቹም እየተቃወሙ ነው የሚገኙት። እንደውም እኔ ፕራንክ እኮ ነው። ስለዚህ እንደ ኖርማን አድርጋችሁ እለፉት። ሲቀጥል ደግሞ ያው ቅድሚያም ስለተናገረ ነው ቡራዬ፣ እና ለዛ ነው እንጂ እንደዚህ አይነት ነገር ደጋፊ ሆኛ አይደለም እና ደጋፊ ነሽ፣ ይህንን ማለት ብሩኬ ያደረገውን ነገር ትደግፍ ያለሽ ወይ ላላችሁኝ፣ እኔ አልደግፍም። እውነት ለመናገር የእሱ ፕራንክ ስለሆነ እንጂ ማለት ነው። እውነት በእውነቱ ስንመጣ ተናግር ያለው ደግሞ ካልሰማችሁኝ እንጂ ይህንን አልደግፍም። ይሄ ዝሙት ዝሙት የሚያመለክት ነገር አንድ ወንድ በሚስቱ ላይ ወይም ደግሞ በጓደኛው ላይ ከሌላ ሴት ጋር አልጋ ቤት መገኘት በጣም አስጸያፊ እና ኃጢአትም ነው ብዬ ነው የማስበው እና ግን የብሩኬ ፕራንክ ነው ብያችኋለሁ። አልተረዳችሁኝም ውዶችዬ ማለት ነው። ከይቅርታ ጋር በእርግጥ ኮሜንታችሁን ተቀብያለሁ የምትደግፉ የምትነቅፉትንም በደንብ አድርጌ ነው የተቀበልኳችሁ። ምክንያቱም የሁላችንም ማስተሳሰብ የተለያየ ስለሆነ እና ከሱ ቤት ራሱ ብዙዎቻችሁ እንዳይደገምክ፣ በጣም ነውር ነው፣ የልጅቷን ልብ ሰበርክ፣ እንደዛ እንደዛ የሚሉም ኮሜንቶች አሉ። ያው ቀድሞ ስለተናገረ ነው እኔም ያልፈረድኩበት እና ደግሞ ብሩኬ ደግሞ እንደዛ አይነት ነገር የማያደርግ ሰው እንደሆነ ሁላችንም እናውቃለን፣ በደንብ ማለት ነው። ያው ብሩ ሀይሚዬ ስለተናደደች ስለደነገጠች፣ ለዛ ይመስለኛል። እናንተ ምንትን የምትሉት እና ነገር ግን እኮ ቤተሰብ ሀይሚም እኮ ብዙ ጊዜ አትነግረውም እኮ፣ ሳትነግረው ነው ልቡን ትርክክ የምታደርገው። አታውቅም እንዴ? ያው እንደሱ አልጋ ቤት አልሆነም እንጂ በተደጋጋሚ ልቡን ስብር የሚያደርግ ፕራንክ እኮ አድርገዋለች፣ እና ከዛ ጋር ማመዛዘን አለባችሁ። በመጥፎ ነገር አትዩት። ሲቀጥል ይሄ ነገር ደግሞ በዚህ ጉዳይ ይጣላሉ ወይም ደግሞ የሆነ ነገር ይፈጠራል ብላችሁ አታስቡ። ችግር የለም ያሳምናታል፣ ሳምናታል አንደኛ ቪዲዮውን ስታይ ደግሞ ትረጋጋለች ብዬም አስባለሁ ማለት ነው። የዛሬው ሙዚቃ ደግሞ በጣም ደስ የሚል ሙዚቃ የጋበዛት ይጋበዛት ምርት ሙዚቃ እንደ መዳኒቴ ነሽ ሕይወቴ አይ ቁመናሽ፣ አይ ስነ ምግባርሽ የሚል ሙዚቃ ነው የጋበዛት ማለት ነው። እና አይዟችሁ ደግሞ አትጨናነቁ፣ የሆነ አትጨናነቁ ሰላም ይፈጠራል ብዬ አስባለሁ። ለአንድ ቀን ለሁለት ቀን ጓ ብትል ነው ሀይሚዬ እንጂ ትበቀለዋለች እኮ። እኔም እኮ ድካሚ እንድትበቀለው ፈልጋለው። ቤተሰብ በቃ እንደዚህ አይነት ነገር እዛው በዛ የሆነ ነገር ቢ ይደግፋቸዋሉ። ፕራንካቸው አንድ ቀን ይሰራና ፕራንክ ነው ብለው መጨረሻው ሲጠናቀቅ በጣም ነው የምደግፈው፣ ምክንያቱም መስራት አለባቸዋ እንደዚህ ረዘም ሲል ነው በጣም የሚያስጠላው እና ለሰውም የሚያስጨንቀው እንጂ አሁን ሃይሚ ይሄ ብሩኬን ፕራንክ እንድታደርገው እፈልጋለሁ በቀጣይ በቃ የበለጠ ፕራንክ እንደው የምትበቀልበት ማለት ነው እሱ በቃ እንደዛ እንደዛ ማለት ነው እና ብዙ ምንትናት በሉ ማለት እርግጠኛ ነኝ ከካሜራ ጀርባ ሰላም ይፈጥራሉ ብዬ አስባለሁ ካለምንም ታምር ማለት ነው ያው ስለደነገጠች ነው ሁላችንም ላይ የሚታይ ነገር ነው። እንደዚህ አይነት ነገር ስናይ ያስደነግጣል አይደለም። ከአልጋ ቤት ቀርቶ ፍቅረኛ ከሴት ጋር ቆሞ የሆነ ነገር ሲያደርግ ካየሁት ምንድን ነው ምናምን ብዬ ናገራለሁ እና አይፈረድም። በሁለቱም መፍረድ አንችል። ብሩኬ ይቅርታ ጠይቆ ከባድ እንደሆነ የሚያደርጋት ፕራንክ ምናምን የገባበት ሃይሚዬም ደግሞ ለምን ተናደደች ለምን እንደዚህ ያለች ማለት አንችልም። የእውነት አንችልም እና ደግሞ ከሶሲ ጋር ደግሞ ምንም አይነት ግንኙነት የለውም። አይተሻለ ነበርሽ ወይ ምናምን ላላችሁ፣ ወይ ብሩኬ በጣም ታማኝ ልጅ ነው። በቃ የሰው ልጅ እኮ በደንብ አድርጋችሁ ማየት ትችላላችሁ። የግድ በአብሮ መኖር አይጠበቅብንም፣ ስለ ብሩኬ ለመመስከር ማለት ነው። ሶሲ ጓደኛው ናት፣ ኖርማል ጓደኛው ናት። በቃ ይሄ ያገናኛቸው ስራ እንጂ ሌላ ነገር አይደለም። እና ለምንድን ነው በመጥፎ ነገር የምናየው? ነት እናንተ ምናችሁ ነው እንደ ስንትና ስንት ባለትዳሮች ፊልም ሲሰሩ ከንፈር ለከንፈር ኤዴት እየተደረገ በአብረው ራቆታቸው እንደዚህ እየተኙ ምናምን የስ ስራ ማለት ነው፣ ስራቸው ስለሆነ ግን ምንም አይነት ግንኙነት አይኖራቸውም። ፊልም የሚሰሩትን እኮ ማየት ትችላላችሁ። ቤተሰብ አንድ ምን ሆናችሁ ነው እናንተ? አረቀን ማሰብ አለብን። አሁን ድራማ ላይ ራቆታቸውን እየተኙ ቢያንስ የሆነ በጡት ማስያዣ በምናምን ሆነው የሆነ ብቻ እናያለን፣ እንከታተላለን እኮ በደንብ አሁን። እነሱ ትልልቅ ሰዎች የተከበሩት ያው ስራ ነው፣ በቃ በእርግጥ ይሄ ከንፈር ለከንፈር የሚስተሳሙት ነገር ኢዴት ምናምን እየተደረገ ነው። እና የብሩኬ ደግሞ በጣም ኖርማል ነው፣ ኖርማል ነው። በእውነት ቢሆን በእውነቱ ቢሆን ብሩኬ ከሌላ ሴት ጋር የመጣው እኔ ራሴ እቃወመዋለሁ ማለት ነው። ግን ስላልሆነ እኮ ነው፣ አልሆነም፣ በቃ እውነት ስላልሆነ ድራማ ስለሆነ የሰራው ብሩኬ ምንም የሚያናድር ነገር ያለ አይመስለኝም፣ ለእንደኔ ማለት ነው። እና ውዶች፣ ይሄ ደግሞ ተረጋጉ። አሁን ሐይሚዬ ይቅርታውን ተቀብለው ደስ በሚል ቪዲዮ እንዲመጡ ነው እኔ የምፈልገው። እና እንደዛ እናንተም ተመኝላቸው እንጂ ነገሩን ባናባብ ሰው አሪፍ ነው ብዬ ነው የማስበው፣ ማሮችዬ ማለት ነው። እና ፕራንክ እንድታደርገው ግን እፈልጋለሁ ትንሽ ልጅ ብድሯን ካልመለሰች እኔ ብድሯን መመለስ አለባት ብዬ ነው የማስበው። እሱን ማስደንገጥ ማስደንገጥ አለባት አይ መበቀል ከዛ ብሩኬ በቃ ይሸነፋል ማለት ነው። እና እንደዛ ነው እላችኋለሁ የኔ ማሮች፣ ለማንኛውም አትጨናነቁ። ሀይሚና ብሩኬን ፈጽሞ የሚለያቸው ነገር የለም። የእውነት ነው የምላቸው ምንም ታምር ቢመጣ አይለያል። ፈጣሪ ያጣመረውን ማለት ነው ማንም አይለየውም። አይተው እራሱ ማለት ነው መልሰው እንደሚገናኘው አታቁ፣ መልሰው እንደሚገናኙ አያቸኋ። ይሄ የእግዚአብሔር ፍቃድ ከሆነ እንትን አይልም ማለት ነው። እግዚአብሔር ደግሞ ካልፈቀደ እኮ አብራችሁ እየኖራችሁ ልጅ ወልዳችሁ ምናምን ምናምን ረጅም አመት ቆይታችሁ ትፋታላችሁ። እና ሁሉም ምክንያት አለው፣ በምክንያት ነው የሚሆነው። ይህም ብላችሁ ና ትጨናነቁ ብዙም እሺ እግዚአብሔር የፈቀደው ነው የሚሆነው ሁሉም ነገር። እያንቋቋቡባችሁ ነው ግን ምሳ የሰራው ስለሆነ ይቅርታ አድርጉልኝ ማሮቼ።